ጤና ይስጥልኝ፣ የተወደዳቸው ተመልካቾች እንደምናላቸው። ከሐረሪ ቴሌቪዥን በቀጥታ ስርጭት የሰዓቱን ዜናዎቻችንን እነሆ። ከዜናዎቹ ጋር ሲሳይ ዘሪሁን ነኝ። አብራችሁን ቆዩ። የኢሬቻ በዓል የሁላችንም በዓል ነው ሲሉ በበዓሉ ላይ ታደሙ የብሔር ብሔረሰብ ልኡካን ቡድን አባላት ተናገሩ። የዘንድሮ የኢሬቻ በዓል ኢሬቻ ለሀገር ከፍታ በሚል መሪ ቃል በዛሬ ዕለት በሆራ አርሰዲ ተከብሮ ብሏል። የዘንድሮ ኢሬቻ ላይ ተሳተፉት የብሔር ብሔረሰቦች ልኡካን የኢሬቻ በዓልን በሚያምር ሁኔታ መከበሩን የተከበረና ያከበሩ መሆኑን ገልጸዋል። የኢሬቻ በዓል የሀገራችን ኢኮኖሚ ለማሳደግና የሀገራችንን ለዓለም ለማስተዋወቅ ትልቅ ሚና ያለው በመሆኑ በየአመቱ በዚህ መልኩ እየተሳተፈን እንገኛለን ሲሉም አንስተዋል። ኢሬቻ የሁላችን የጋራ ውበታችን በመሆኑ ለቀጣይ ትውልድም ለማስተላለፍ በትኩረት እንሰራለን መሰራትም ይገባል ሲሉ አንስተዋል ታዲያ የፍቅር፣ የእርቅ የእርቅ ይቅርታና የሰላም የአንድነት ምልክት የሆነው በዚህ በዓል ላይ በመሳተፋቸው ደስተኛ መሆናቸውን ተናግረዋል። በበዓሉ ላይም ቱሪስቶች፣ ብሔር ብሔረሰቦች፣ የውጭ ሀገር ጎብኚዎችና ሌሎችም ተሳትፈውበታል ሲል ባልደረባችን ቱራ አያና ከስፍራው መረጃውን አድርሶናል። በተመሳሳይ የዘንድሮው የኢሬቻ በዓል በድምቀት መከበሩን ተሳታፊዎች ተናገሩ። የሆራ አርሰዴ በዓል በዛሬው ዕለት በድብሾፍቱ ሆራ አርሰዴ ተከብሮ ይውላል። ለቱራ አያና ዘገባ ገዛኸኝ አራጌ የዘንድሮው የሆራ አርስዴ ኢሬቻ በዛሬው ዕለት በርካታ ታዳሚዎች በተገኙበት በድምቀት ተከብሯል። በቢሾፍቱ ከተማ የሆራ አርስዴ ኢሬቻ በዓል ተሳታፊዎች ለሐረሪ ክልል ብዙሃን መገናኛ ኤጀንሲ እንደተናገሩት ኢሬቻ በዓል የሚከበርበት ቦታ ለሕዝቡ ምቹ ሆኖ በማየታቸው መደሰታቸውን ገልጸዋል። ምቹ ሁኔታዎችን መፈጠሩን ተከትሎም የኢሬቻ በዓልን በባህላዊ መንገድ ለማክበር ረድቷል ብለዋል። በተጨማሪም ዘንድሮ በኢሬቻ አከባበር የተከናወኑት የልማት ስራዎች ለበዓሉ ውበት ጨምረው ለታል ብለዋል። ተሳታፊዎቹ በዓሉ ከጅምሩ እስከ ፍጻሜው በሰላም እንዲጠናቀቅ የበኩላቸውን ሚና የተጫወቱትንም ሁሉ አመስግነዋል። የ2018 የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ቃል በድምቀት ተከብሯል። ቀጥለናል ወደ ሌሎች ጉዳዮቻችን ስናልፍ፣ ደግሞ በክልሉ በትምህርት ዘርፍ የተመዘገቡ ውጤቶችን አጠናክሮ ማስቀጠል ይገባል ሲሉ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊው አቶ ጃፈር ሱፊያን ተናገሩ። በሐረሪ ክልል የኤረር ወረዳ የትምህርት ጉባኤ ተካሂዷል። ለዘገባው ገዛህኛ አራጌ በሐረሪ ክልል ኤረር ወረዳ የወረዳ ደረጃ ትምህርት ጉባኤ ተካሄደ። በጉባኤው የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን አሁን ያለው አመራር የበለጸገች ኢትዮጵያን ለመፍጠር በትኩረት ሊሰራ ይገባል ብለዋል። የትምህርት ቤት አመራሮች እና ቤተሰቦች በቅንጅት በመስራት መጠነ ማቋረጥ እንዲቀንስ ጅምር ስራዎች ሊጠናከሩ እንደሚገባም ጠቁመዋል። ትምህርት የሁሉም ነገር መሰረት ነውና ጠንክረን በመስራት የህብረተሰቦቻችንን ህይወት መለወጥ አለብን ብለዋል። አቶ ጃፈር አክለውም በመጪው ዓመት የተሻለ ውጤት ለማስመዝገብ ያሉት ስኬቶችን በማስቀጠልና ያሉባቸውን ጉድለቶች በመለየት መስራት እንደሚያስፈልግ ተናግረዋል። የአሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገው በበኩላቸው የተገኘውን ውጤት ማስቀጠል ይገባል ብለዋል። የመምህራን እጥረት፣ የመጽሐፍና መማሪያ ክፍሎች ችግርን ለመፍታት እየተሰራ ነው ብለዋል። ወረዳው ለትምህርት የሚደረገውን ድጋፍ አበርታችና ለሌሎችም ወረዳዎች አሪያ መሆኑን ገልጸዋል። የወረዳ አስተዳዳሪ አቶ ፍርቃን ሙሳ እንደገለጹት መድረኩ ልዩ የሚያደርገው በአመቱ ያገኘነውን ስኬት ዋጋ የምናገኝበት ቀን በመሆኑ ነው ብለዋል። በወረዳ የሚያጋጥሙንን ችግሮች ሁሉ ወደ መልካም አጋጣሚ በመቀየር ውጤታ ማስራ ይሰራል ሲሉም ተናግረዋል። በውይይት መድረኩ የተሳተፉት እንደገለጹት የተለያዩ ውጤቶች የጋራ መሆናቸውን ገልጸው በቀጣይ ማጠናክሮ መቀጠል አለብን ብለዋል። በመድረኩ ለወረዳ ትምህርት ቤቶችና ምሄራን እውቅና ተሰጥቷል። አሁን በደረሰን ጉዳያችን ደግሞ በክልሉ የጤናውን ዘርፍ የና ዘርፍ የሚያጎለብቱ ተግባራት ተጠናክረው ይቀጥላሉ አሉ። የሐረሪ ክልል ርዕሰ መስተዳደር አቶ ወርዲን በድሪ። ርዕሰ መስተዳደሩ ይህንን ያሉት በዛሬው ዕለት ኑር የበጎ አድራጎት ማህበር በጁገል ጠቅላላ ሆስፒታል ቅጥር ግቢ ውስጥ አስገንብቶ ያጠናቀቀውን የከርሰ ምድር ውሃ በምርቃት መርሃ ግብር ላይ ተገናኝተው ነው ተገኝተው ነው ለዝርዝሩ ተጨማሪ ያለ የጤናውን ዘርፍ የሚያጎለበቱ ተግባራት ጠናክረው ይቀጥላሉ ሲሉ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ገልጸዋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ በእለቱ እንደገለጹት በክልሉ ባለፉት ጊዜያት በተለያዩ ዘርፎች የክልሉ ልማት የሚያፋጥኑ ተግባራት በትኩረት እየተከናወኑ እንደሚገኝ ገልጸዋል። እየተከናወኑ ከሚገኙ በርካታ የልማት ተግባራት ውስጥም በእለቱ በኑር የበጎ አድራጎት ማህበር በጁጉል ሆስፒታል ቅጥር ግቢ ተገንብቶ የተመረቀው የከርሰ ምድር ውሃ አንዱ መሆኑን ገልጸዋል። በእለቱ የተመረቀው የከርሰ ምድር ውሃ ፕሮጀክት በክልሉ ሲስተዋል የነበረውን የመጠጥ ውሃ አገልግሎ አገልግሎት ከመቅረፍ ባሻገር የጤናውን ዘርፍ ማገዝ ረገድ ሚናው የጎላ ነው ብለዋል። ከ2017 ጀምሮ የማንሰራራት ጅማሮ ብለን በርካታ ስራዎችንና የልማት ውጤቶችን እያየን እንገኛለን። ከነዚህ ስራዎች መካከል አንዱ ደግሞ በዛሬው ዕለት የጀመር ናቸው የመጠጥ ውሃ ፕሮጀክቶችና የጤና አገልግሎቶች ይገኙበታል። የዛሬው የኑር በጎ አድራጎት ማህበር የከርሰ ምድር ውሃ ፕሮጀክት ልዩ የሚያደርጉት በርካታ ጉዳዮች አሉ። አንደኛው የመጠጥ ውሃ ችግር በክልላችን በከፍተኛ ሁኔታ የሚገኝና ይህንን ችግር ደግሞ ለመቅረፍ በመንግስትም መንግስታዊ ባልሆኑ አካላትም ከፍተኛ ጥረት እና ርብርብ የሚደረግበት ጊዜ እንደመሆኑ መጠን ይሄ ውሃ ለዚህ አካባቢ ለዚህ ክልል ለዚህ ተቋም ከፍተኛ ጠቀሜታና ፋይዳ ያለው እንደመሆኑ ይሄ ልዩ የሚያደርገው ይሆናል። ሁለተኛ ደግሞ ይሄ የመጠጥ ውሃ ፕሮጀክት በተለይም የጤና አገልግሎት በሚሰጡ ተቋማት መከናወኑ ጠቀሜታውን እጥፍ ድርብ ያደርገዋል። የበጎ አድራጎት ተግባራት ስራ ፈታኝ ቢሆኑም ጠቀሜታቸው የጎላ መሆኑን የገለጹት ርዕሰ መስተዳድሩ መሰል ተግባራትን በማጠናከር እና በመደጋገፍ የጋራ ስራ መስራት እንደሚገባ ማጽኖ ሰጥተዋል። ማህበሩ ያከናወናቸው በጎ ተግባራት የሚደነቁ መሆናቸውን ጠቁመው ሌሎች በጎ ማህበራትን መሰል ልምዶችን በመውሰድ ሀገራዊ ኃላፊነታቸውን እንዲወጡም ጥሪ አስተላልፈዋል። የኑር በጎ አድራጎት ማህበር ልዩ መገለጫው ተብሎ ሊወሰድ የሚገባው እነዚህን ሁሉ ፈተናዎች እነዚህን ሁሉ ተግዳሮቶች ተሻግረውና አልፈው በተለያዩ አካባቢዎች በተለያዩ ተቋማት በገጠርም በከተማም ሕዝብን አስተባብረው ባለሀብቱን አስተባብረው ባለሀብት ብቻ ሳይሆን ሁሉም ካለው ድጋፍና እየጠገዛ እያደረገ አበረታች ስራዎችን ሲሰሩ ቆይተዋል። ይሄ ደግሞ ለሌላው አርአያ ሊሆን የሚችል ጉዳይ ነው። ሌሎች ልንማርበት ሌሎች እነሱን ፈለግ ልንከተልበት እንደሚገባ ማሳያ ነው። በቀጣይም በክልሉ የጤናውን ዘርፍ የሚያገለበቱ ተግባራት ጠናክረው እንደሚቀጥሉም ርዕሰ መስተዳሩ ጨምረው ገልጸዋል። እና ሁላችንም ካለን መደጋገፍ እና መተባበር ይጠብቅብናል። ይሄን ማድረግ ከቻል የህዝባችንን ኑሮ መቀየር እንችላለን። መንግስት ብቻ ደግሞ የፈለገውን ያክል ስራ ቢሰራ፣ የፈለገውን ያክል ሌት ተቀን ርብርብ ብናደርግ፣ የመንግስት ስራ ብቻ የህዝብን ኑሮ ሙሉ ሙሉ ሊቀይር አይችልም። ህዝብና መንግስት በጋራ ተባብረን ስንደጋገፍ ስንተጋገዝ ደግሞ የህዝባችንን ኑሮ መቀየር እንችላለን። የበጎ አድራጎት ስራ ብሔርና ሃይማኖት ማይታይበት አካባቢ ማይጠየቅበት ዘር፣ ቀለም ማይታይበት ሁሉንም በእኩልነት የምናገለግልበት ስለሆነ በዚህ ዙሪያ ሁላችንም ተሳትፈን የበኩላችንን ድጋፍና እገዛ እንድናደርግ በዚህ አጋጣሚ ጅጎል ጠቅላላ ሆስፒታል ስራ አስኪያጅ ኢብራሂም ሳሊ በበኩላቸው በዕለቱ ተመርቆ ለአገልግሎት ክፍት የሆነው የከርሰ ምድር ውሃና የሰራተኞች የህክምና አገልግሎት መስጫ ማዕከል ተመርቆ ለአገልግሎት ክፍት መሆኑን ገልጸዋል። የከርሰ ምድር ውሃው በሆስፒታሎች አካባቢ የሚስተዋለውን የውሃ አቅርቦት ችግር ከመቅረፍ ባሻገር የጤና አገልግሎት አሰጣጥን ይበልጥ ውጤታማ እንደሚያደርገውም በዕለቱ ገልጸዋል። የኑር በጎ አድራጎት ማህበር በዚሁ አጋጣሚ ማመስገን እንፈልጋለን። ቀና ልቦናቸውን በመስጠት ሙሉ ኃይላቸውን፣ ገንዘባቸውን፣ እውቀታቸውን ከመጀመሪያው እስከ መጨረሻው ያለ ድካም እየሰሩ የነበሩበት። ስለዚህ ውሃ መውጣቱ ለሆስፒታሉ ጥራት፣ አገልግሎት፣ ንጽህና ከማስጠበቅ አንጻር ትልቅ አስተዋጽኦ ነው ያለው። እናመሰግናለን። ማህበሩ ባለፉት አራት ዓመታት በርካታ የበጎ አድራጎት ተግባራትን ሲያከናውን መቆየቱን የገለጹ ደግሞ የኑር የበጎ አድራጎት ማህበር ኃላፊ አቶ ፈትሂ አብዱሰመር ናቸው። በጁጉል ሆስፒታል ቅጥር ግቢ ውስጥ ከርሰ ምድር በማስቆፈርና ውሃ በማውጣት ለሆስፒታሉ ድጋፍ ማድረግ መቻሉንም አክለው ገልጸዋል። የኑር በጎ አድራጎት ማህበር ባለፉት አራት ዓመታት በርከት ያሉ የበጎ ስራዎችን በክልላችን ውስጥ ሲያከናውን ቆይቷል። ከነዚህም ስራዎቻችን መካከል አንዱ ደግሞ የከርሰ ምድር ውሃ በማውጣት ህብረተሰቡ የውሃ ተጠቃሚ እንዲሆን በክልላችን ውስጥ ሊኖር የሚችል የውሃን ችግር ለመቅረፍ የምንሰራው ስራም ከዚሁ ጋር ከበጎ አድራጎት ስራው ጋር አንድ ላይ የተካተተ እና በስራችን ውስጥ እየሰራ ያለ ነው እና ላለፉት ሶስት ወራት በጁገል ሆስፒታል ውስጥ ከፍ ያለ እንቅስቃሴ አድርገን ለተጠቃሚዎችም እንዲሁም ደግሞ ለእሳፎችም ሊሆን የሚችል የከርሰ ምድር ውሃ አውጥተን ለዛሬው ቀን በክተናል። በቀጣይም መሰል የበጎ ተግባራት ተጠናክረው እንደሚቀጥሉም ያላቸውን እምነት ገልጸዋል። ቀጥለናል የተወደዳችሁ አምዚያ የተከታተላችሁም ትገኙት ከሐረር ቴሌቪዥን በቀጣይ ስርጭት ጨት የሰዓቱን ዜናዎቻችን ነው። ደግሞ ከአገር አቀፍ ምንጮች ወዳገኘናቸው ዜናዎቻችን አለፍን። የኢሬቻ በዓል በሰላም ተከብሮ ተጠናቋል አሉ አባገዳ አባ ቱለማ አባገዳ ጎበና ሆላም። በሌላ ዜናችን ደግሞ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሆራ አርሰሌ ሬቻ በዓል በድምቀት እንዲከበር የበኩላቸውን አስተዋጽኦ ላበረከቱ አካላት ምስጋናን አቅርበዋል። እነዚህና መሳሰሉ ሌሎች ሀገር አቀፍ ወሬዎቻችንን ባህር ጠንከር በተከታይነት ያቀርባቸዋል። የ2018 የኢሬቻ በዓል ባህላዊን በጠበቀ መልኩ በድምቀት ተከብሮ ተጠናቋል፣ ሲሉም የቱለማ አባገዳ ጎበና ሆላ ገለጹ። አባገዳ ጎበና በሰጡት መግለጫም የ2018 የሆራ ፊንፊኔና ሀርሰድ የኢሬቻ በዓል ባህላዊ ሴቱን በጠበቀ መልኩ በድምቀት ተከብሮ መጠናቀቁን ተናግሯል። በአዲስ አበባና በቢሾፍቱ ከተሞች የኢሬቻ በዓል በድምቀት እንዲከበር የበኩላቸውን አስተዋጽኦ ላበረከቱ አካላትም ምስጋና አቅርበዋል። የኢሬቻ በዓል ኢትዮጵያ ፍቅር ወንድማማችነትና አብሮነት ሀብትን በአንጸባረቀ መልኩ በስኬት መከበሩንም አውስተዋል። የኢሬቻ በዓል ኢትዮጵያዊ ፍቅር ወንድማማችነትና አብሮነትን በአንጸባረቀ መልኩ በስኬት መከበሩንም አውስተዋል። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ የሆርሰዴ እሬቻ በዓል በድምቀት እንዲከበር የበኩላቸውን አስተዋጽኦ ላበረከቱ አካላት ምስጋና አቅርቧል። የሃርሰዴ እሬቻ በዓል በቢሾፍቱ ከተማ ሃርሰዴ ሐይቅ እሬቻ ለሀገር ማንሰራራት በሚል መሪ በድምቀት ተከብሯል። በአካባብር ስነ ስርዓቱ ላይም አባገዳዎች፣ ሀደ ሲንቄዎች፣ ከተለያዩ የኦሮሚያ ክልል አካባቢዎች የመጡ የህብረተሰብ ክፍሎች ወጣቶችና አርሶ አደሮች ታድመዋል። ርዕስተ መስተዳድር ሽመልስ አብዲሳም ባስተላለፉት መልእክት የሀርሰዴ እሬቻ በዓል ባህላዊ ትውፊቱን በጠበቀ መልኩም በድምቀት ተከብሮ መጠናቀቁን ተናግሯል። እሬቻ የፍቅር የአብሮነትና የሰላም በዓል ነው ያሉት አቶ ሽመልስ በዓሉ በድምቀት እንዲከበር አስተዋጽኦ ላበረከቱ አካላትም አመስግኗል። በዚህ መሰረትም የቢሾፍቱ ከተማ አስተዳደር ወጣቶች፣ የጸጥታ አካላት፣ የሀገር ውስጥና የውጭ መገናኛ ብዙሃን በዓሉም በድምቀት እንዲከበር ላበረከቱት አስተዋጽኦ ምስጋና አቅርበዋል። የኢሬቻ በዓል በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ለማስመዝገብ የተጀመሩ ጥረቶችም ተጠናክረው እንደሚቀጥሉ አመላክተዋል። ኢሬቻ የወንድማማችነት በዓል መሆኑን በተግባር የታየበት ነው ሲሉ የሆራ ሀርሰዴ ታዳሚዎች ገለጹ። ከተለያዩ የኢትዮጵያ ክፍሎች በመሰባሰብ በዓሉ በአብሮነትና በፍቅር መከበሩን ገልጿል። የራሱን ቀለምና መልክ ተውበ አእምሮና ደምቆ የሚታይበት እንደሆነ ማስተዋል በዓሉ ስለ እርቅ፣ ሰላም የሚሰበክበት ስለመሆኑም ያነሱት የምስጋና በዓል የሆነው ኢሬቻ ከዓመት ዓመት እየደመቀና እየተዋበ እየመጣ እንደሆነም ጠቅሷል። ም የኢትዮጵያውያን የሆነውን ይህ በዓል እሴትና ትውፊቱ ሀገሪቱን ጠብቆ ለትውልድ ማስተላለፍ እንደሚገባም ጠቁመዋል። በዓሉ የኢትዮጵያ ሕብረ ብሔራዊ አንድነት ለዓለም አቀፍ ማኅበረሰብ አጉልቶ ያሳየ እንደሆነም ታዳሚዎቹ ጠቅሰዋል። በመጨረሻም የውጭ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሐማስ የታገቱ እስራኤላውያን በሚቀጥለው ሳምንት በሚቀጥሉት ቀናት ይለቀቃሉ ብለው ተስፋ እንደሚያደርጉ ተናገሩ። ታዲያ ባለፈው አርብ ሐማስ የሰላም እቅድ መሰረተ ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ስለመሆኑ ተነግሯል። አዩብ ከዘሊ ዝርዝሩን ይዞታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የታገቱ ዜጎች መለቀቃቸውን በመጪዎቹ ቀናት አሳውቃለሁ ብለው ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነፃ ትሆናለች ይሳካል ብለዋል። ሐማስ ባለፈው አርብ በአሜሪካ የሰላም እቅድ መሰረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ነው። ነገር ግን ቡድኑ ትጥቅ መፍታትን በሚመለከት የተናገረው ነገር የሌለ ሲሆን በሌሎች ጉዳዮች ላይ መደራደር እንደሚፈልግም አስታውቋል። ሐማስ ቅዳሜ ዕለት እስራኤል በጋዛ የአየር ድብደባ ማካሄዷን ተከትሎ እልቂት መፈጸሟን እንደቀጠለች መሆኗን ገልጾ ዓለም አቀፍ ጫና እንዲደረግባት አሳስቧል። በእስራኤልና ሐማስ መካከል ቀጥተኛ ያልሆነ የተኩስ አቁም ንግግር የፊታችን ሰኞ በግብጽ ሊጀመር ቀጠሮ ተይዟል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስምምነቱን ለመፈጸም በሐማስ በኩል የሚፈጠርን መዘግየት አልታገስም ብለዋል። ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ ባሰፈሩት ልጥፍ ሃማስ በፍ ፍጥነት መወሰን አለበት፣ አለበለዚያ ሁሉም ስምምነት ይቋረጣል። ይህንም በፍጥነት እናከናውን ብለዋል። በኋላ ላይ እስራኤል የመጀመሪያውን ጦራን የማስወጣት እርምጃ ላይ ተስማምታለች ሲሉ የጻፉ ሲሆን ይህም በአሜሪካ እቅድ ውስጥ የተቀመጡትን በተለያየ ዙር የእስራኤል ወታደሮችን ከአካባቢው የማስወጣት እርምጃ የሚያመለክት ይመስላል። የአሜሪካ ባለ ሀያ ነጥብ የሰላም እቅድ ጦርነቱ በአስቸኳይ እንዲቆምና በሀማስ ስር ያሉ ሀያ ታጋሾች እንዲሁም ሞተዋል የተባሉትን ጨምሮ እንዲለቀቁ ሀሳብ አቅርቧል። በምትኩ የእስራኤል እስር ቤቶች ያሉ ፍልስጤማውያን እንደሚለቀቁ ተቀምጧል። የእስራኤል መከላከያ በኤክስ ገጹ ላይ ባወጣው መግለጫ ታጋቾቹን ለማስለቀቅ የትራምፕ እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ ዝግጁ እንዲሆን ትዕዛዝ መተላለፉን ተናግሯል። የወታደሮቹ ደህንነት ቅድሚያ የሚሰጠው ጉዳይ መሆኑንም አክሏል። ሀማስ የትራምፕን እቅድ ቢያንስ አንዳንድ ነጥቦችን እንዲቀበል ግፊት እየተደረገበት ነው። ይህ የተወደዳቸው ተመልካቾቻችን ከሐረሪ ቴሌቪዥን በቀጣይ ስርጭት ወደ እናንተ ሲሻገሩ የነበሩት የዕለቱ ዜናዎቻችን እዚህ ላይ ይጠናቀቃሉ። ከመላው የስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹ መራው ጤና ይስጥልኝ።